ገና ኤርፖርት ላይ እንዳየሁት ለራሴ እንዲህ አልኩት፣ የልጅ እግር ኳስን ለመጫወት እጅጉን ለጋ ነው። እንደተሸወድኩኝም አሰብኩኝ። ግና ትንሹ ልጅ ኳሷን መምታት ሲጀምር ብቃቱ ላይ የነበረኝ ጥርጣሬ ሁሉ እንደ ጉም ተበተነ። ሆራሲዮ ጋጊዮሊ ነው ተናጋሪው። ከወደ አርጀንቲና ሮዛሪዮ መንደር የተገኘ አንድ ታዳጊ የብዙሃኑን ቀልብ መሳብ ጀምሯል። ከ12 ዓመቱ ታዳጊ ጀርባ ፋቢያን ሶልዲኒና ማርቲን ሞንቴሮ ጠፍቶ አያውቁ። ባዩት ቁጥር የሚደነቁበት ታዳጊ፣ በተክለሰውነቱ ደቃቃ፣ በእድሜው ለጋ ቢሆነ ቢሆንም አእምሮ ግን ብልህና በማስተዋሉ መጠን ከዕድሜው በብዙ የራቀ ነው። ታዲያ ይህን ታዳጊ እንዴት ወደ አውሮፓ መላክ ይቻላል? መንገዱ ቀላል አልነበረ። ታዳጊው ከቤተሰቡ ድህነት ጋር የሆርሞን እጥረት የሚያሰቃየው ደስታውን ግን ከእግር ኳሱ ሜዳ የሚፈልግ ማጣቱን በእግር ኳስ ክህሎቱ መሸሸግ የቻለም ነው። ይሄ ክህሎቱ እንዲባክን ያልፈለጉት ሶልዲኒና ሞንቴሮ አባት ሆርጌን በማሳመን የአውሮፓ ገበያ አሰሳቸውን ሲያያዙት፣ በቅርበት ወደሚያውቁት ስፔን ወደሚገኘው ሆራሲዮ ጋጊዮሊ ጋር ደወሉ። እጃችን ላይ ድንቅ ታዳጊ አለ፣ እባክ ክለብ ፈልግለት ብለው ተማጸኑት። ወኪሉ ሆራሲዮ ስለ ታዳጊው የሚነገረውን በሰማ ቁጥር በምኞት ምራቁን ይውጣል። ምን አይነት ክህሎት ቢኖረው ነው እያለ ይደነቃል። የሆራሲዮ መኖሪያ በማድሪድ ስለነበር አትሌቲኮ አሊያም ማድሪድ የሙከራ ጊዜ እንዲሰጡት ማመቻቸት እየቻለ እርሱ ግን ወደ ካታላን ተጉዞ የሙከራ ጊዜው በባርሴሎና ይሆን ዘንድ ለመሻቱ መትጋት ጀመረ። ተሳክቶለት ታዳጊውን ኤርፖርት ላይ ሲመለከት ግን እንደተሸወደ አሰበ። ትንሹ ልዑል ኳስ እስኪነካ ድረስ በመከዳት መንፈስ ውስጥ ነበር የቆየው። ሆራሲዮ ጋጊዮል የትንሹ ልዑል ቤተሰቦች ለልጃቸው ሲሉ የአትላንቲክ ውቅያኖስን ለመሻገር ቆርጠው ተነስተዋል። ታዲያ ሶልዲኒ እና ሞንቴሮ ወደ ኒዌልስ ኦልድ ቦይ ፕሬዝዳንት ኤድዋርዶ ሎፔዝ በማቅናት ቁንጫውን ልንወስድ መጥተናል ቢሏቸው እሳቸውም ውሰዱት፣ እንደሱ አይነት አስር ሚሊዮን ታዳጊዎች አሉኝ ሲሉ መለሱ። እንኳን በሚሊዮን በነጠላ አንድ ስለማግኘታቸው እንኳን ጊዜ ጌታ መልስ ሰጥቶን አልፏል። እዚህ ስፔን፣ ሆራሲዮ ጋጊዮሊ ከሌላኛው ጓደኛው ጆሴፕ ሚንጉዌላ ጋር በመሆን በጊዜው የባርሴሎና ስፖርቲንግ ዳይሬክተር የነበሩትን ካርለስ ሬክሳችን በብዙ ከወተወቱ በኋላ ሬክሳች ቁንጫውን ለማየት እንዲገኙ አሳመኗቸው። ከዛ አስቀድሞ ባርሴሎና ቤት ሁለት አንጃ ተፈጠረ። በተለየ መልኩ ሁለተኛው አንጃ የ13 ዓመት ታዳጊን ማስፈረም ያውን በቀቢጸ ተስፋ እብደት ነው የሚሉ ነበሩ። ያ ሁሉ ግን በአስር ደቂቃዎች ውስጥ ተቀየረ። ሬክሳች ትንሹን ልዑል ለአስር ደቂቃ ከተመለከቱ በኋላ ሜዳውን ለቀው ወጡ። ሁሉም ተደናገጡ። ለሬክሳች ግን ያቺ ደቂቃ ከበቂ በላይ ነበረች። አራት እና አምስት ደቂቃዎች እንዳየሁት ውስጤ በመገረም ተሞላ። ሜዳ ላይ ከነበሩት ትንሹ እሱ ቢሆንም የተለየ ነገር የተመለከትኩት ግን በእርሱ ላይ ነበር። ከዚያም ጨዋታውን ትቼ ወደ አካዳሚ አሰልጣኞች ጋር በመሄድ አስፈርሙት፣ የሚጠይቃችሁ ካለ ውሳኔው የኔ መሆኑን ንገሯቸው አልኩኝ ሬክሳች። በርካታ ተሞልተው ታዳጊው እንዲፈርም ቢወስኑም በባርሴሎና ቤት የተፈጠረው ጥርጣሬ ግን ሂደቱን አጓተተው። የወቅቱ ፕሬዚዳንት ዮዋን ጋስፓርት ታዳጊውን ለማስፈረም አመነቱ። ይህን ጊዜ ሆራሲዮ ጋጊዮሊ ታዳጊውን ሪያል ማድሪድ አሳልፎ እንደሚሰጡት ዛቱ። ታላቅ ድንጋጤ በሬክሳች ዘንድ ተፈጠረ። የታዳጊው አባት ሆርጌ በባርሴሎና ተበሳጭተዋል፣ ልጃቸውን እንደማያስፈርምም ውስጣቸው አምነው። በዚህ በኩል ደግሞ ሬክሳች የባርሴሎና ባለስልጣናት ታዳጊ በማስፈረም ሪስክ መውሰድ አልፈለጉም ነበር፣ ግን በኋላ ከመጸጸ ትንሹን ልጅ ማስፈረም እንዳለብን በግሌ ወስኛለሁ። አባት ኦርጌን ከጭንቀት ለማላቀቅ የነበረው ብቸኛ ምርጫም በተገኘው ነገር መፈራረም ነበር። ፕሬዚዳንቱ ዮዋን ጋስፓርት ስለ ታዳጊ የሙከራ ጊዜ የብቃት ደረጃ እንዲሁም የአካል ብቃት ሁኔታ ምንም የሚያውቁት ነገር የለም። ሬክሳች ግን በቢሮቸው ተገኝቶ ይህ ታዳጊ ሊያመልጠና ይገባል፣ ካዩዋቸው ሁሉ የተለየ ነገር አለው እያሉ እንዳሉ ይጨቃጨቁ ነበር። ጋስፓርት ጊዜውን ሲያስታውሱ ስለ ታዳጊው ሬክሳች ከነገረኝ ነገር ውጪ ምንም የማውቀው ነገር የለም። ውሳኔው የእሱ ነው። እኔ ግን እንደ ፕሬዝዳንት የመጨረሻ ቃል መስጠት ነበረብኝ። ስለ ታዳጊው አንዳች ነገርም ሳላውቅ እንዲፈርም ውሳኔ አስተላለፍኩኝ። በወርሃ ኅዳር 14 2000 ሬክሳች ነገሩን ለመቋጨት መፈራረምን ምርጫቸው አደረጉ። ከሆራሲዮ ጋጊዮሊ እጅ ናፕኪን በመቀበል የታዳጊውን ዝውር አብሳሪ ጽሑፍ ጻፍ ሬክሳች እንደ ባርሴሎና ተወካይ፣ ሚንጉዌላ እንደ ታዳጊው ወኪል እንዲሁም ጋጊዮሊ እንደ ምስክር ሆነው ነገሩን ቋጩት። ያ ታሪካዊ ናብኪን አሁን በአንዶራ ባንክ ውስጥ በክብር ሲቀመጥ አባት ሆርጌን ያሳረፈ የሁሉንም ወገኖች ታሪክ ላንዴና ለመጨረሻ ጊዜ መቀየር የቻለም ሆነ ያ ባለልዩ ክህሎት ታዳጊ ቁንጫ፣ እንዲሁም ትንሹ ልዑል የሚባለው አሁናዊ የዓለም ኮከብ ሊዮኔል አንድሬስ ሜሲ ነው። ሦስት ዓመታቶችን የፈጁ ንግግሮች ተደርገዋል። ኡራጓይ ሞንቴቪዲዮ፣ አርጀንቲና ቡየኖስ አይረስ እንዲሁም ስፔን ካታሎኒያ ታሪካዊውን ዝውውር ለመጨረስ ንግግር የተደረገባቸው ቦታዎች ናቸው። ሊዮኔል ሜሲም በጥ ጥርጣሬና በፍራቸው ወደ ተቀበሉት ቤት መጥቶ ጥርጣሬዎችን ሁሉ በንግስናው ሻራቸው። ሁለት አስርተ ዓመታትንም በስኬትና በክብር አሳለፈ። ሊዮኔል ሜሲ ከባርሳ ጋር የነበረው ጋብቻ ሲያበቃ ከአንደበቱ ቃል ሳይወጣ አይኖቹ ግን በእንባ ርሰው ታይተውም ነበር። አዎ ከዚህ በኋላ ወደ ልምምድ ተመልሼ አልመጣም። ወደ ሜዳም እንደዚሁ። ከዚህ ክለብ ጋር የመጨረሻዬ ነው። ይሄ በሕይወቴ የመጨረሻው ከባድ ጊዜ ነው። አርጀንቲናዊ ጥበበኛ ሊዮ ሜሲ ከካታላን ሰማይ ስር በእንባ ታጅቦ ያሰማው የመጨረሻ የስንብት ቃል ነበር። 21 አመታት 152 ወራት፣ 7671 ቀናት፣ 183960 ሰዓታት። ሊዮኔል ሜሲ ወደ አውሮፓ ከመጣ በኋላ በባርሴሎና ቤት ያሳለፈው ጊዜ ስሌት ነው። 35 ዋንጫዎች፣ 672 ጎሎች፣ 6 የወርቅ ኳስ፣ 6 የወርቅ ጫማ እንዲሁም ስፍር ቁጥር የሌላቸው ክብሮ ሰኖች በምታተኛው ሊዮኔል ሜሲ ስም ተመዝግበው